እንዴት ነሽ ማየ? ደህና ነኝ። ወሎ እንዴት ነበር? ምንም አይልም እንዴ ማየ? ምን ሆንሻል? ምን ሆንኩ? ምንም አልሆንኩም። እንዴት ትኛሽ? በጣም ቀዝቅዘሻል እኮ። ምን አሰኝ? ምንም አልሆንኩም አልኩ እንግዲህ። ሰላም ጤና ይስጥ ለውድ እና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናቸው። ሰላም ናችሁ ያላችሁበት ጤና እንዳርቻችሁ ይብዛልኝ። ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው። እንዲሁም ኦርቶዶክሳውያን በሙሉ እንኳን አደረሳችሁ። ለመስቀል በዓል እንኳን አደረሳችሁ። ያደረሰን መልካም በዓል ያደርግላችሁ እና ተወዳጁ ኖላዊን ድራማ ይዤላችሁ ከች ያለው ክፍል ዘጠና ሰባትን ቤተሰብ ያልሆናችሁ ሰብስክራይብ፣ ያደረጋችሁ ቤተሰቦች ደግሞ ላይክሸር እያደረጋችሁ ቪዲዮን እስከ መጨረሻው ማየታችሁን አትርሱ። አስተያየት ካላችሁ ኮሜንት ማስቀመጥ ትችላላችሁ። እንግዲህ ኖላዊ ድራማ በጣም ተወዳጅ ድራማ ሆኗል። አቶ ኖላዊ ወይም እንግዲህ የተምቹ አጎት ዘሪሁን ማለት ነው። ሲሰበስቡት የነበረው መረጃ ስለ ወይዘሮ ባዮሽና እርግብ ሁሉንም መረጃ ለአቶ ኖላዊ እንደሰጠ ሁላችንም አይተነዋል ባለፈው ክፍል እና እሱን መረጃ እንግዲህ አሳልፈው ለሀና መስጠት አለብን ብለው ጆሮና አቶ ኖላዊ አውርተው ስምምነት ላይ ደረሰው እንግዲህ አን የን ይሰጧትና ያለውን ነገር ሁሉን ነገር ይነግሯታል። ይሄ ነገር አደገኛ ነገር ነው፣ የሰው ነፍስ እስከ ማጥፋት የተደረሰበት ነገር ስለሆነ በጣም አደገኛ ነገር ነው ይሏታል፣ ማለት ነው። እሷም እንግዲህ ትደነግጥና ትነሳለች። ልጅ ይሄን መረጃ የሰጠነሽ ያው ቤተሰቦችሽ ጋር አውርተሽ የሆነ ውሳኔ ላይ እንድደርሱ ነው እና ሴትዮዋ ቤት እየተመላለሰች እየተመላለሰ ስለሆነ የሆነ ችግር ሳፈጥር። ማወቅ አለብን። ይሄ ነገር መታየት አለበት መናገርም አለብሽ ለቤተሰቦችሽ ሂጂ እና ተናገሪ ማለት ነው። እሷ ምሽት እና መረጃውን ትቀበላለች እንግዲህ ይህንዬ መረጃውን ተቀበላ ግን ለእናቷ ምንም ነገር አላለችም ነበረ። ወይዘሮ ሜላትም ያው ሁሉን ነገር ማስታወስ እንዲቻል የሁላችን የምናውቀው ነገር ነው። ወርቅ ያስቀመጠችበትን ቦታ ስታይ ወርቁ አየለም ማለት ነው። በጣም በድንጋጤቱንና ተሆንና እንግዲህ እነ ሰላም ቦታ ቀየሩ አስቀምጠሁት ነው ትላለች። በፍጹም ደፍሮ እንደዚህ አደርጉም እያለች ግራ ትጋባለች ማለት ነው። እንግዲህ እንደዛ ከሆነ በኋላ እንግዲህ ማስታወስ እንደቻለች የምታውቀው ሀና ብቻ ስለሆነች የተፈጠረውን ነገር ለልጆቿ መጠየቅ አልቻለች፣ ወርቁ የት ገባ ብላ እንዳትናገር። እንግዲህ ቤት ያሉቱ ምናሴና ሰላሜ ስለሆኑ ይህን ነገር ከተናገርኩ እንዳስታወስኩ ያውቃሉ። እንዴት አወቅሽ ስለ ወርቁ እንድታወቅሽ ይሉኛም? ብላ ተፈራችና፣ በጭንቀት ቁጭ ብትርግ እያለች አይ፣ በፍጹም ቦታ ቀይረው አይሆንም። እንዴት እንደዚህማ ሊሆን አይችልም? እያለ የራሷን እያስጨነቀች እንግዲህ፣ ምናሴም በራን አንኳኩቶ ይገባን ማለት ነው። ወደ እሷ ወይዘሮ ሚናት ወዳለችበት ክላስ ወይም እናት ወዳለችበት ክላስ ከገባ በኋላም እንግዲህ የገጠመው ነገር ከባድ ነው። ምን ሆነሻል? አሞሻል እንደ ሲላት ምንም አልሆንኩም። በብስጭት መንፈስ ሆና ሀና መጣለች እንዴ ስትል ሀና አልመጣችም ትምህርት ቤት ትምህርት ቤት ነው ይችላል። ከቻለ ከሀና እንድትመጣ ንገራትኝ እና ክላሴን ለቀ ወጣ ትለዋለች። ሻን ሲላትኝ እሳን በብስጭት ሆና ውጣ አልኩ ውጣ ትለዋለች ማለት ነው። እሱም በድንጋጤ ወጥቶ ይሄዳል። ግን ምን እንደተፈጠረ እስካላወቀ ድረስ እሱም ተጨንቋል ማለት ነው። እንግዲህ ሀና ስትመጣ ሀንዬ መጣሽ እንዴ ይላታል። አዎ ትለዋለች ማለት ነው። እንግዲህ ከሰላምታ በኋላ ማትቆጭኝ ከሆነ አንድ ጥያቄ ልጠይቅ ሽላታ ማለት ነው ጠይቀኝ ችግር የለውም ስትለው መርሳት ወደ ማበድ ወስድ ያለ እንዴላ ማለት ነው እንግዲህ እናቱ በጣም ስራ ተበሳችሽበት እንዴት እንደዚህ ያልክ ማየ ምን ሆነች ትለዋለች። ልክ እንዳልሆነች እና ምን እየሆነች እንደሆነ እንዳልገባው ነግራታ ማለት ነው። ሀይ እሷ በጣም ደህና ናት። እንግዲህ እሷ የምታውቀው እሷ ብቻ ስለማስታወስ እንደቻለ የምታውቀው ሌሎቹ በጣም ተጨንቀዋን ባህሪዋ ሲቃየር ስትጮህባቸው ያለችበት ሁኔታና ከልብ የምታምኑት ጓደኛ በዚህ ልክ የከዳችሁ ከባድ ነው። እሱ ስታሳውስ እሷ ጭንቀት ላይ ስለሆነ በዛ ላይ ደግሞ ወርቋም ስለጠፋ እሱ እሱ ነገር አሳስቦታንና ምንም ነገር እንዳልሆነች እና እኔ እንኳን አለሁኛ አይደለ እንዴ ከልጅነት የልጅነት ውስጥ አይን እስካሁን ድረስ ማስታወስ ያልቻልኩ ትለዋለች ማለት ነው። በፍጹም እሷ ይገናኘው አንቺ ጠንካራ ነሽ ራታናሀይ በፍጹም እንደዚያ አትበል ትለዋለች። እንግዲህ እሷም ወደ ምኝታ ክላስ ወደ ወይዘሮ ምራት ምኝታ ክላስ ስታመራ መጣሽ ትላትና እንግዲህ ሀናን ስለ ወርቁ ስጠይቃት እሱን እኮ አንቺ እንደዚ የሆንሽ ሰዓት ነው የጠፋው ትላታለች ማለት ነው። እንዴት ስትል፣ እንግዲህ እርግብ ነች የወሰደችው ትላታለች። እሷን በጣም ተቀውጠዋለች፣ ትናድዳለች። ተረጋጊ፣ አንቺ ሰላም መሆንሽ ነው። እንዴት ሰላም መሆንሽ ስንት ብር እንደሆነ ስላላወቅሽ ነው። ከአንቺ የሚበልጥ ነገር የለም ትላታለች። እንግዲህ ወደ ሶስት ሚሊዮን አራት ሚሊዮን ብር የያዘው ወርቅ እኮ ነው ስትላት፣ ይህ ሀናም በድንጋጤ ሆና በቃ ተረጋጊ፣ የትም አታመልጠም፣ ፖሊሶች ይዟታን እያለች እንግዲህ እሷን አናቷን ለማረጋጋት ትሞክራለች ማለት ነው። አቶ ኖላዊ እና ጆሮም ማለት ነው ወደ ወይዘሮ ሜላት ቤት ያመራሉ ወደ ወይዘሮ ሜላት ቤት ሲሄዱ ማንም ሰው የለም ምናሴን ያገኙታን ማለት ነው እንዴት ነህ ልጄ ይለዋል አቶ ኖላዊ ሰላም ሰላምታ ከተለዋወጡ በኋላም እንግዲህ ሰው የለም እንደ ቤት ሲል ሀኒዬ እና ሰላም ትምህርት ቤት ሄደዋል አባዬም ስራ ሄዷል ማየግን አለች ሁኔታ ክላስ ላ ማለት ነው ወይ በውጣት መተነረበች ናችሁ ለን አቶ ኖላዊ ኧረ ችግር የለም እንደውም ደስ ብሎኛል ይላቸዋል ከዛ ከትንሽ ከወሩ በኋላ እንግዲህ ሰለ ሀና ምሰላበት ሲሆም ከወሩ በኋላ በቃ እናቴ እንድጥራላችሁ ይልና እናቱን ይጠራታል ማለት ነው። እንግዲህ ወይዘሮ ሜላትም እንዳስታወሰች ሁላቸውም ሰለማያውቁ ሰለ እርግብና ሰለ ባዩሽ ያለውን ነገር ይነግሯታል ማለት ነው። የምን እርግብ የምን ባዩሽ ነው የምታወራው? እርግብ ማናት? ሰለምንስ ታሪክ ነው እያወራች ያላችሁት? ትላለቸው እንግዲህ ሙሉ መረጃውን እየሰማች እንደጠረጠረችውም ባዩሽ ከጀርባ ያለች ባዩሽ እንደሆነች ገብቷታል። እነሱ ሲናገሩ ግን እሷ እንዳልታወቀ እንዳይታወቅበትም ሆና ተነስታ ወደ ምኝታ ክላሷ ከሄደችም በኋላ እነሱ ች ሴትዮ ማዳነኛ አይደለችም፣ የሌላ ሰው ጭንቅላት ቀይረው ነው የገጠሙላት የላናተው ነው ላ ማለት ነው እንግዲህ ሰባለችበት እንግዲህ እንደዛ እያሉ እያሙ እሷም ተነስታ ወደ ምኝታ ክላሷ ትገባለች። ያውሳ ሁሉን ነገር ስላስታወሰች እነሱ እንዳው ቁባተኝ አልፈለገችም ነበር። እንግዲህ እነሱም ተነስተው ወደ ቤታቸው ያመራሉ። ሀንዬም ከትምህርት ቤት ከተመለሱ በኋላ ወደ ወይዘሮ ሜላት መኝታ ክላስ ስታመራ እንግዲህ ወይዘሮ ሜላት ጋር እነሱ እያወሩ እያለ ምናሴ ወደ ሰላም ወይም ወደ እህቱ ክፍል ይሄዳል ማለት ነው። አንኳክቶ ግባ ወይም ግቡ ስትል ይገባል። እኔ ሀናን እየጠበቅኩ አንተና እንደምጣው ሰጥተው በመምጣቴ ደስተኛ አይደለሽም? ሳያት አይ እንደሱ አይደለም ግን ሀኒዬን እየጠበኳት እየጠበቅኩ ነበር ትላለች ማለት ነው። እሷ እማዬና አባዬ ጋ እያወራች ነው ሲል፣ ምን እያወሩ የሆነ አላውቅም ይላተ ማለት ነው። እንግዲህ እነሱ እያወሩ ያሉት ወይዘሮ ሚላት ጋ ነው እያወራች ያለችው ልጆቹ በጣም እየተጨናነቁ እንደሆነ እና መናገር እንዳለባትኝ ለልጆቹ ግን ይሄን ነገር ግን አባታችሁ ማወቅ የለበትም ትላለች ማለት ነው እሱ ለምን ስትላትኝ እሱ አወቀ ማለት ይህን ነገር ካወቀ እገላለው ስለሚል ማወቅ የለበትም ሰላምና ምናሴ ብቻ ይነገራቸው ትላለች ማለት ነው እሺ እንደውም ደስ የሚል ነገር ነው ትላለች ማለት ነው እንግዲህ አንቹ ምናሴም እናቴ ማስታወስ እየጀመረችውን አላቅም ባህሪው ሁሉ ተቃይሯን እያየሽበት ነገር አለው ሲላትኝ እንግዲህ ሰላም ምንም ያዩባት ነገር የለም ተፈላሰፍ ትለዋለች ማለት ነው። እነሱም ወደ ሳሎን ካመሩ በኋላ እንግዲህ አራታቸው እናታቸውና፣ ሶስቱ ልጆች ማለት ነው ያለውን ነገር ይነገራቸዋል። በጣም በደስታ ሆነው ይተቃቀፋሉ ማለት ነው። እንግዲህ ሁሉንም ነገር እንዳስታወሰች እና ያለውን ነገር ሁሉም ከጀርባ እንዴት አስታወሰች ይሏት እንግዲህ ሌላ ሰው እንደመታትና እርግብ እንዳልሆነች ትናገራለች። ያ ሰው ማን ነው? እሱን ማወቅ አልቻልኩም፣ ግን በጊዜ ሂደት ሁሉም ነገር ይታወቃል እንትላቸዋለች ማለት ነው እና አቶ ኖላዊ ቤታቸው ከሄዱ በኋላ እንግዲህ ከዚህ በኋላ ያው ለሰላም እና ለምናሴ እናታቸው ማስታወ ከተናገራቸው በኋላ እንግዲህ ሀንዬ ወደ አባቷ ቤት ትሄዳለች ማለት ነው። አልነገርሻትም ነበር? እንደ እኛ እኮ ሄደን ነገርናትን፣ ግን ምንም የምታውቀው ነገር የለም ስትናትኝ የሆነ ሰዓት ላይ አስታወስክ? ትላንትና እያለቀስኩ የነበረው ቤተክርስቲያን እኮ እናቴ ሁሉን ነገር ማስታወስ ትችላለች፣ ታስታውሳለች ስትለው በቃ እነሱ ከእሷ አጠገ ሲያማት የነበረውን እና አማተን ጨልላለች ሲሉ የነበረውን እሱን እያስታወሰ ወይ ተዋርዴና ኔላን ጆሮ ጋር እያወሩ ማለት ነው፣ ተዋርዴና ሴትዮዋ ሁሉን ሁሉ ነገር ማስታወስ ትችላለች ማለት ነው እና እንዴት ማስመሰሉን ቻለችበት እያሉ እነሱም በጣም እየተገረሙ ሀናም እንግዲህ ያው ለእህቶቿ ስለተነገረ ወይም ነው ወንድማናነቷ ስለተናገረች ለአባቷን ማስታወስ እንደምትችልና ሁሉን ነገር ለምን ሳንቺ አልነገርሻትም የሰጠነሽን መረጃ ሲላተኝ አልተናገርኩም ነበር እና ባለመናገር ይቅርታ ትላለች ማለት ነው። ወደ ወይዘሮ ሜላት የትምት አመራ ና እና አባት የነገሩሽን መረጃ ስላልነገርኩሽ ይቅርታ አድርጊልኝ ሳታለ ችግር የለውም የኔ ነች ተባብለው፣ እንግዲህ በፍቅር በጣም ደስ በሚል ሁኔታ ፍቅር በፍቅር ሆነዋል። ወይዘሮ ባየሽ ከተጋለጠች ደግሞ የበለጠ ደስ የሚል ይሆናል። የዛሬ ቆይታችን ይህን ይመስላል። ቪዲዮን እስከ መጨረሻው ስለምትከታተሉልኝ እና ስለምታዩልኝ እጅግ በጣም የማመሰግነው። ቸር ሰንብቱልኝ። በሌላ ቪዲዮ እስከምንገናኝ